ነገር ውስጥ እጅሽ አለበት አይደል? ምን? አዎ። ቆይ ምን እያደረጋችሁ ነው? ለምንድን ነው ከአደይና ከዴብ መሀል የማትወጡት? እኔ ሳልሆን ሰው መሀል መታ ጥልቅ ያለችው እሷ ናት። ስለዚህ ጓደኛሽን የምትመክሪያት ከሆነ ምከሪያት። አደይ በእኔና ባንች ምት። ዛሬ አደይና ለምለም ወደ ሆስፒታል ሄደዋል፣ ዴቪድ ለመጠየቅ። ሩታም ያው የያዙ የሚልቀቁን እያለች እየቀወጠችው ነው። ሰላም፣ እንዴት ናችሁ? የነጂ ሆም ኩኪንግ ቤተሰቦች ደህና ናችሁ ወይ? ዛሬ ሰራተኛዋ አደይ ክፍል 119 ይዤላችሁ መጥቻለሁ። ላይክ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብሮን ቆዩ። ዛሬ እንግዲህ ያው ዴቭ ለአደይ የተመረዘውን ምግብ በመብላት ታሟል። ቤዛ አይ እኔ እኮ እሰራልሻለሁ ባለችው በቃሏ መሰረት ያው ለፍቅርም የተመረዘ ምግብ ሰታታለች። ሁለታቸውም ሆስፒታል ገብተዋል። ቤዛ አሁንም ማስመስሏን ቀጥላለች። እንዴ ምን ሆኖ ነው ትላለች። አብራ እኔ ትናንት ቤት አልሆንኩም እንደገና ደግሞ ምግብም አልሰራሁም እያለች አሁንም ቀጥላለች ቅጥፈቷን። የፍቅርናትም ልጅ ልጄ በቃ እስከዛሬ ማንንም አልሰማም ነበረ ፍቅርን እንደዚህም ይጎዳታል ብዬ አላሰብኩም ነበር። ለዚህ ሁሉ ተጠያቂዋ አደይና ቤዛ ናቸው፣ የእጃቸውን ማገኘት አለባቸው ትላለች። ዳይመንድም ቤዛን አፋጧታል። አንቺ ሌባ ምንድን ነው ያደረግሽው ይላታል። አሹም ከአዴይ ጋር ብዙ ቀረቤታ አለ እና ደግሞ አደይ ጋ ብዙ ነገር ታወራላችሁ ወንድሜ ይሄድ ይተባባላላችሁ ስለዚህ ሁላችሁም አንድ ናችሁ፣ ውጣልኝ ብለውታል። የፍቅርናት በንዴት ለፍቅርናትም ሮታ ትላታለች። እንዴ ምን ሆኖ ነው አሹ የት ሄደ በዚህ ሰዓት ትላታለች። አሹ በቃ ስራውን ለቋል ሄደዋል። ትላታለች በዚህ ሰዓት ወዴት ይሄዳል በማለትም ትጠይቃለች። እንዴ አዲስ አበባ እኮ እኔም ብሎ አልመጣም። እኔ አሁን ስለ አሹ በሄድ ማሰብ አልፈልግም። ስለ ልጅ ነው አሁን ተይኝ ባክሽ ይሏታል የፍቅር እናት። ድንገትም በር ይቆረቆራል። ድንገት ስትመጣ ሮማን ነበረች። ሮማንም አሹ የት ሄደ በማለት ትጠይቃለች። አሹ ትንሽ ከትዬ ጋር ስለተጣላ የለም ትላታለች። እንዴ የት ሄዶ ነው አገሩን አያውቀውም በማለት ከዛው ከበር ተመልሳለች። ዳይመንድም ቤዛን አፋጧታል። ዛሬ ፀጉርሽን ጥፍርሽን ብዙ ነገር ነው የምነቅልልሽ፣ እውነቱን ትናገሪያለሽ ይላታል። እሷም አሁንም ሸምጥጣለች። እንዴ እኔ ምንም ያደረኩት ነገር የለም ብቻ ልቀቁኝ፣ ተውኝ ትላለች። የሌባ አይነ ደረቃ ቤዛ ቤዛ፣ እውነቱን ነው የእውነቱን ካልተናገርሽ አልለቅሽም ይህን ፀጉርሽን እነጨዋለሁ እያለ ይደበድባታል። እሷም ያው ድርቅ ብላለች አላውቅም ብላ ክህደቷን ቀጥላለች። ድንገት ወንድ ሆስፒታል በሄዱበት አጋጣሚ ሮታ ለምለምና አደይ ላይ ትጮሃለች። አንቺ ተንኮለኛ እኮ እንደዚህ አድርጋሽ ዴቪን እና ፍቅርን እንደዚህ ያደረግሽ እያለች ትጮሃለች። ስርዓት አድርጊ በማታውቂው ነገር ዝምበይ ብትላትም ልትሰማ አልቻለችም። ለአደይም በጥፊ ብላት ባክሽ ዞር ወይ ብላት ትታት ገብታለች ወደ ዴቭ። ዴቭም አይሽ ለኔ ላንቺ የተደረገው በሙሉ እኔን ይነካኛል። አደይ እንኳን ደህና መጣሽ፣ እንኳን መጣሽልኝ፣ ስላየውሽ ደስ ብሎኛል እያለ ወሬውን ቀጥሏል። ፍቅርም አልጋዋ ላይ ተኝታ ትንጨረጨራለች። እንዴ ምን ልታደርጊ መጣሽ? መሞትና መኖራችንን ልታይ ነው እንዴ? ይቺ ልጅ እኮ ነፍሰ ገዳይ ናት፣ ለምን መጣች? ትለዋለች ፍቅር። ዝም ብለሽ አታውሪ፣ ልቦናሽ ያውቀዋል አደይ እንደማታደርግ ይላታል። ለምለምም ትገባለች። እንዴ ምንድ ነው የምታወሪው? ዝምበይ ዝንበይ ዴቭ እንዴት ነህ? ትላለች። ፍቅርም አሁንም ተኝታ ብዙ ታወራለች። ይልቁንስ አሁን ዝምበይ ይህንን እኮ ያንችና የቤዛ ስራ ይሆናል ነገሩ። ለአደይ እንጂ ለራስሽ እንደዚህ አይነት ነገር እንደማታደርጊ እርግጠኛ ነኝ፣ ትላታለች ለምለምም ፍቅር አሁንም ቀጥላለች፣ ምላሷን አስረዝማለች! እንዴ፣ ለምለም ታያት ለፍቅር እኮ ጥሩ ነገር መመለስ አያስፈልግም ከሷ ምንም ስለማይጠበቅ ታያት፣ ትለፍልፍ ትላታለች። ዴቭ፣ በቃ አሁን መሄዴ ነው እትዬ፣ እኔንና አንተን አንድ ላይ ካዩን ጥሩ ነገር አይፈጠርም፣ ደናውን በማለት ትነግረዋለች። እንዴ እሺ ቻው በቃ ይላታል ከትንሽ ቀን በኋላም ወጥተዋል ከሆስፒታል ወደ ቤትም ከተመለሱ በኋላ አደይ እኔ እዚህ ቤት መቀመጥ የለብኝም እትዬ ይህንን አሉኝ እኮ እንዴት ይጠራጠሩኛል በማለት ልትሄድ ጓዞቿን ትሰበስባለች እትዬ እኔ ለምለም ጋር ልሄድ ነው በሉቻው በማለትም ትነግራቸዋለች እንዴ ነው የምትሄጂው? አደይ ፍቅር ያን ሁሉ ጥፋት ስታጠፋኩ ብዙ ነገር ችለሽ አልፈሻል። እኔም ምንም እንትን አላልኩም። አንድ ነገር ተናገረችኝ ብለሽ ትይዣለሽ እንዴ? በማለት ይቆጧታል። አንቺ የትም አትሄጂም፣ አርፈሽ ተቀመጪ ይሏታል። አደይም እሺ እትዬ በማለት ትመለሳለች። ፍቅር ትናደዳለች። እንዴ ለምንድን ነው በዚሁ ጥርግ ብላ ትሄዳለች እያልኩ እማዬ፣ ተቀመጪ የምትየው ትላታለች። ዴቭም በቃ ቤት እንከራይ በማለት ይነግራታል ለአደይ። እንዴ እኔኮ ከዚህ በፊትም ነግሬያለሁ፣ እኔና አንተ ሳንጋባ አብረን መኖር አንችልም ትለዋለች። አይ እኔ አብረን እንኖር አላልኩሽም፣ ለአንቺ ቤት ልከራይልሽ ነው ያልኩሽ ይላታል። እና ደግሞ ይህን የቤት ሰራተኛነት እንድትሰሪ አልፈልግም ይላታል። እንዴ እኔ የቤት ሰራተኛ መሆኔን ታፍርበታለህ ማለት ነው ትለዋለች። አይ እኔ እንደሱ አላልኩም፣ ግን የተሻለ ነገር እንድትሰሪ ስለምፈልግ ነው ይላታል። ቤዛን አሁንም ዳይመንድ አፋጧታል። አሁን ጸጉርሽን እንጂ የነጫዎች ነው ተናገሪ ይላታል። ድንገትም እነ ንጉስ ይመጣሉ። እንዲህ በቃ ሁሉም ግራ ያጋቧታል። እውነቱን ተናገሪ አደይ እንደዚህ አታደርግም ይሏታል። እናንተ ምን ሆናችሁ ነው ለአደይ ጠበቃ የቆማችሁት? እያለች ትከራከራለች። ይህን ካልተናገርሽ እያሉ አፈር ላይ ጥለው ያንከባሏታል። በዚህ ጊዜ የፍቅርናት የፍቅርናት ርቀት ሲመጡ አቶ ንጉስ ያያል፣ እንዲህ ማናት በማለት የፍቅር እናት ናት ይለዋል። ደንግጠው ቤዛንም እንደያዟት እዚህ ጋ ነበር ያለቀው። በቀጣይ ክፍል እስከምንገናኝ ነጅ ሆም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁ ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ በማድረግ የነጅ ሆም ኩኪንግ ቤተሰብ የሆኑ